ቲና እንግዲህ እንደፎከረችው ካሌብን በመጠጥም ቢሆን አብራው አድራለች። ትሁት ክፍል ስትገባ ቲናና እና ካሌብ አብራው ተኝተው ስታይ በጣም ትደነግጣለች። ካሌብም ታዲያ ቲና አታላኛለች፣ እንዴት እንደሆነ ባላቅም አብሬያት አድራለሁ። የሚያሰጋኝ ይሄ ሳይሆን ጽንስ እንዳይፈጠር ነው። ይህን ታደርጋለች ብለ ነው ብላ ትሁት እቃውን ይዛ ትወጣለች። ቲናም እንግዲህ ኩሽና ሄዳ ትሁትን ማብሸቅ ትቀጥላለች። ትሁት እንደው ባለትዳር መካከል መግባት ጥልቅ ማለት ስትወጂ ናይሽ እኛ ችግራችንን ፈተናል። ችግራችንን ፈተን አብረን ያደር ነው። ሰላም ሰላም ብያለው ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ያለም ዙሪያ ሰላማችሁ ብዝትረፍሹ ይበልኛል ሁለቤት ያደሰናችሁ ሰብስክራይብ ያደረጋችሁ በመቀላቀል ትችላላችሁ የደወል ምልክቷን መጫን አትርሱ። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛው ፍጥጫ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንሆ ቪዲዮን እስከ መጨረሻ ተከታተሉ። ባለፈው ክፍል ላይ እንግዲህ ድራማው ሲያቆም የነበረው ቲና ካሌብን አራት መቶ ሺ ጠይቀው አራት መቶ ሺ ብሩን ሰጥተዋት እንዲሁም ደግሞ ሁለት አማራጭ ሰጥተው የራት ግብዣ ላይ በራት ግቢዮም ተስማምቶ እራታቸውን ከበሉ በኋላ እንግዲህ መጠጣት አለብን ብላ መኝታ ቤት ገብታ መድኃኒት አድርጋ ራሱን እንዲስት ታጠጣዋለች። ከዛም እንግዲህ ቲና ባሰበችው እቅድዋ ተሳክቶለታል። አብራው አድራለች ማለት ነው። ግን ብዙዎቻችሁ ካሌብ አናደደኝ፣ አበሸቀኝ፣ ራሱ አናዶኛል። ምንስ ቢሆን መኝታ ቤት ወይንዛ ስትገባ መጠርጠር አልነበረበትም። ሲጀመር ሲቀጥል ካሌብ ቲናን በጣም ይወዳታል። እንደዛ እንኳን አድርገው መሌት አልፈለገም። አዎ የምር ነው። ከዛ እንግዲህ አብረው ያድራል። ከዛ ትሁት ስትገባ አብረው ተኝታ ስታያቸው በጣም ትደነግጣለች። ከመጀመሪያውንም ዳኒ ተጠራጥሮ ነበረ። የሆነ ነገር አስባ ነው፣ ባታስብ በፍጹም እንዲያትላሳለስን። ስለዚህ አተመኛት ብሏ ነበር። ትሁትም ጠርጥራ ነበረ። ከዛ እንግዲህ ካሌብም ደግሞ አይኑን በጨዋት ትሁት ቲና አታላኛለች። ስለዚህ እንዴት እንደው ባላውቅም አብሬ ታደርያለሁ። አብሬ ማደሩ ሳይሆን ያሳሰበኝ ጽንስ እንዳይፈጠር ነው። እንግዲህ ተስማምታችሁ የለ ችግራችሁን ፈታችል። ስለዚህ ከወደድካት ታረቅ። ቲና እሺ፣ ያ ሁሉ ያደረገችኝን ነገርስ አባዬንስ? ያደረገችው ነገር አባዬን ያደረገችው ነገር አይደለም፣ ላንተ፣ ለማንም ይቅር የሚባል አይደለም። ግን እናንተ ተነጋግራችሁ ችግራችሁን ከፈታችሁ ያው መቀጠል ትችላላችሁ ብላ እቃውን ብድግ አድርጋ ትሄዳለች። ቲና እንግዲህ ከዛው ቢጃማ እንደለበሰች እሳሎን ስትሄድ ዳኒ ቁጭ ብሎ ታገኘዋለች። ብቻ አብሬ አድሬ ነው እንዳትኝ ሲላት አው ምን ነው እንዴ? ቆይ ምን እያሰፊ ነው? ምን ማለት ነው? ብሎ ሲጠይቃት ጭ እንግዲህ ብላ ተነስታ ወደ ትሁት ጋር ክችን ትሄዳለች። ክችን ሄዳ ትሁትን አይትሁት እንዲያው እኮ ዝም ብለሽ ነው የምትደግሚው። ቆይን፣ የምለው ካሌብን ትፈልጊዋለሽ? ባክሽ አትለፍልፊ፣ እኔ ስራ የአላማ ነው መስራት ነው የምፈልገው። ከእንዳንቺ አይነት ባለጌ ጋር መነጋገር አልፈልግም። አየሽ፣ እኛ ችግራችንን ፈተናል። ችግራችንን ፈተን አብረን አድረናል። ይህንን ደግሞ በአይንሽ አይተሻል። ስለዚህ በላልትዳር መካከል ጥልቅ አይባልም ብላ ትሁት ና በደስታ እየሳቀች ጥላት ትሄዳለች። ከዛ እንግዲህ ዳኒ በሁኔታዎች በጣም ግራ ይጋባል። ኤደንን እንግዲህ መንገድ ላይ ስትሄድ በግድ ጠርቶን ቢሆን ያስቆማታል። ቆይ ምን አድርጌሽ ነው? ምን አድርጌሽ ነው ማለት ቆይ ስንት ጊዜ ነው አብረን ሰርተን እንቀየር፣ አብረን እንሆን፣ ሽማግሌ ላክስለ ወደኋላ ይሸሸው ቀልደህብኛል እኮ እያለች እያወራች እያለ ቲና ከኋላ ትመጣለች። ቲና ስትመጣ እንግዲህ ኤደን እንዲሁም የራስ ጉዳይ ያቻትና ሚስ ተመጣችለ ብላ ጥላው ስትሄድ ዳኒ መለስ ሲል ትሁት ከኋላ መጥታለች። ይቅርታቲ ነው። ከዛ እንግዲህ ዳኒ ምን እንደሰማች ምን እንደሆነች በፍጹም ሊያውቅ አልቻለም። ይሄ ሁሉ ነገር ባደርግም ላንቺ ነው ይላል። ለኔ ለኔማ ከሆነ ተዋብረን እንኑር ተጋግዘን እንኑር ስልህ የዛኔ አብረኝ ተሆን ነበር ብላ ጥላው ትሄዳለች። ካሌብ እንግዲህ ኤደንን ይጠራና በአንድ ሀሳብ እንዲስማሙ ኤደን ትሁትንና ቴናን እና ዳኔን ማቃጠል እንዳለባቸው ይነግራታል። በምን መንገድ ነው የምናነዳቸው እንዴት ሳድርገን ፍቅረኛሞች እንሆን ሲላት፣ ኤደን በጣም ትደነግጣለች። ማለት ማለት ይህ የውሸት ፍቅረኛ ሞች እኮ ነው እነሱን ለማናደድ ያክል ብቻ ሲላት፣ አይ ቆይ ላስብበት፣ ግድ የለሽም ምንም የሚፈጠር ነገር የለም። እሺ አደርገዋለሁ፣ ግን በማንኛውም ሰዓት ላቆመው እችላለሁ። የሚያስጠላ የሚደብር ነገር ከተፈጠረ በማንኛውም ሰዓት ልተው እችላለሁ ስትለው ካሌብም በሀሳቧ ይስማማል። ከዛ እንግዲህ ወደ አባቱ ያመራና ቆይ አንተ የምቀመጥበትን እያነፈነፍክ ነው እንደምትመጣው ሲለው ናይ አባዬ፣ ከባድ ችግር ተፈጥሯል። የምን ችግር? ቲና አታላኛለች። ማለት ማለት መጠጥ ውስጥ ምን ጨምራ እንደሆነ አላቅም አብሪያት እንዳደረገ ታዲያ ጎበዝ ጄግን አንድ ዕለት ነው አብሪያት አደርከው ምትለኝ? እሺ አብራችሁ ተኝታችሁ ምን አደረጋችሁ እንድላችሁ ነው የፈለጋችሁት? ምንም አትረባጅል ነው። እባክህ አሁን ከዚህ ሂድልኝ ይላል። አባይ ሌላም ሀሳብ አለኝ። ቆይ አስጨርሰኝ። ኤደንን አንተ በምትፈልገው መንገድ እንድትሆን ጠይቄታለሁ፣ በሀሳብም ተስማምቷለች ሲለው እኔ አይመለከተኝም አሁን ከቤቴ ውልቅ ብላችሁ ትወጣላችሁ፣ ሲለው ኤደን ፍቅረኛሞች እንድንሆን ኤደንን ቲናንና ዳኒን እንድናናዳቸው ተስማምታለች፣ ሲለው አባትየው በጣም ተናዷል። አታላኛለች በማለቱ ማለት ነው። ከዛ እንግዲህ ትሁት ካሌብ አባት ጋር ካሌብ ያሰበውን ነገር እንዲህ ስትለው፣ አዎ ነግሮኛል ስለዚህ ጥሩ ይመስለኛል ስትለው እንግዲህ እስኪ እናያለን ለማንኛውም ቡና ላፍላል ናግባ ስትለው አያይ እዚሁ ብቆይ ይሻላል ትንሽ ንፋስ ልቀበል ብሎ ይጠይቃታል ኤደንን አሁንም ዳኒ በድጋሚ በቃ ለሁሉም ነገሬ ለሁሉም ነገር ጥፋት በጣም ይቅርታ በቃ ሁሉን ነገር እንደ አዲስ እንጀምር ሲላት እንደ አዲስ እንጀምር ከዚህ በኋላ እኔ በቀሌን እያወራረርኩ ነው ስለዚህ ምንም አዲስ ነገር የምንጀምረው ነገር የለም። አጠገቤ እንዳትደርስ ላይክ ራሱ አልፈልግም ብላ አሁንም ኤደን አመነጫጭቃው ትሄዳለች። ይሄ ሁሉ ነገር ያደረግኩት ላንቺ ነው። እረ የአንዱን ትዳር በጥብጠ ለእኔ የአንዱን ሴት ህይወት ቀምተ ለእኔ ብላው ኤደን አሁንም ፎክራበት ጥላው ትሄዳለች። እንግዲህ ኤደን እና ካሌብ በተነጋገሩት መሰረት ፍቅረኛሞች ሆነው ቲና የካሌብ አባት ዳኒ ትሆት ባሉበት እጅ ለእጅ ተያይዘው ሲመጡ ዳኒ ፊቱ ይረበሻል። በጣም ስሜታዊ ይሆናል። እንግዲህ ሰላም ብለው ገብተው ይቀመጣሉ። ምኖ ዳኒ ፊቱ ተቃይሯል፣ ምኖ እያላበ ነው። በሰላም ነው ወይ? መጸዳጃ ቤት ደርሰና ሲለው፣ አዎ እያቅለሸለሽ ነው ልሂድ ብሎ ሽንት ቤት ይሄዳል። ከዛ እንግዲህ ቲናም እስኪ ቼክ አድርገው ብላ ተነስታ ትሄዳለች። እንግዲህ እጅ ለእጅ ተያይዘው አየኋቸው ብሎ ለትሁት ይነግራታል። ካሌብ ትሁት ቴናን በድ